ከልደታ ወደ ብሔረ ጽጌ ስራ ይገባልኝ እና በፈረስ ሁለት ወንዶች ጭኜ መንገድ እንጀምራለሁ። ልክ ሳር ቤት አካባቢ ስንደርስ አንደኛው በቃኔ እዚህ ጋር ወርደኝ ይለኝ እና አንደኛው ደግሞ በቃኔ ጋቢና ልምጠይል ና ጋቢና ይመጣል። ከዛ በኋላ ስልክ እየደወለ ከአንዲት ሴት ጋር መጨቃጨቅ ይጀምራል። አንቺ እኔ የልጆች እናትነሽ ብዬ ነው እንጂ ቼኩን አስመታብሻለሁ ሄውልሽ ብሩን ብታስገቢ ይሻልሻል ምናምን ይላታል። ና አሁንም ደግሞ ይደውላታል። ምናምን የሆነ ሰዓት እስኪ ስልክህን ስጠኝ በእናት ብሎ ካረገችው መሰለኝ የኔን ምናምን በእኔ ስልክ ወስዶ ይደውላታል። በቃ በእኔ ስልክ መጨቃጨቅ ጀመረዋል። ልክ የእሷን ስልክ ሲዘጋ ደግሞ ቤተሰብ ከውጭ መቶ ልጠይቅ እየሄድኩ ነው። ምንም ሄድ አልፈለግኩኝም ነበር፣ ግን ግድ ስለሆነብኝ ነው። መንገድ ላይ ካገኘን ስጋ ቤት ካገኘ ትቆምልኛለህ፣ ገዛለው በእናትህ ምናምን ይለኛል። እሺ ያልኩት ልክ ሳሪስ አካባቢ ስንደርስ የሆነ ስጋ ቤት ሳይ፣ ቆይ ቆይ እዚህ ጋር ዝልኝ በእናትህ አንዴ ስጋ ይዤ ልምጣ ምናምን አለኝ። ና ስልኬን እንደያዘው ልክ ሊወርድ ሲል አይ ስልኬን አምጣውና ውረድ አልኩት። እንዴ ምን ነው አላመንክኝም እንዴ? ይኸው እቃለኝ አለኝ እኮ እዚህ ጋ ምናምን አለኝ። እግሩ ስር ፌስታል ነበር። በእርግጠኝነት ማይረባ እቃ ነው የሚሆነው። ና አይ ማመን አለማመን ሳይሆን እፈልገዋለው ስልኬን ስጠኝና ውረድ፣ ችግር የለም ብዬ ስልኬን ተቀበልኩትና ወረደ። ስጋ ቤት ገብቶ መጣና፣ አይ እባክህ ስጋቸው ምንም አይረባም ሌላ ቤት ደማ ያለው አለኝ። እና ገባ መንገዳችንን ቀጠልን። አሁንም ትንሽ ቆየ። እና እስኪ ቴክስት ላርግላት ስልክን ስጠኝ በእናትህ አለኝ። ና ስልኬን ተቀብሎኝ ቴክስት እንደሚያደርግ ሰው መሆን ጀመረ። እየነዳሁ ስለነበር አላስተዋልኩትም ነበር አለ ከዛ አሁንም ልክ የሆነ ስጋ ቤት ሲያይ፣ ቆይ ቆይ ስጋ ያዝልኝ በእናትህ አንዴ እስኪ ልይ ቆንጆ ነገር ካላለ ና አሁንም ስልኬን ይዞ ሊወርድ ሲል አይ ስልኬን አምጣዋልኩትኛል እንዴ ቴክስት እኮ ከመለሰች ድንገት ካረገችልኝ ብዬ ነው ምናምን ስለው፣ አይ ችግር የለውም ቴክስት ካረገችልም ስትመጣ ታይዋለ ብዬ አሁንም ስልኬን ተቀበልኩትና ወረዳ። ሮጁን ተመልሶ መጣና፣ ባክ ምንም ሚረባ ስጋ የለም በቃ እንሂድ እዛው ሰፈር እገዛለው ምናምን አለኛል። ቦታው ላይ ደረስን ና ሂሳቡን ጨረስኩለት ና አሳየሁትኝ አካውንት ጠየቀኝ። ከዚያ የንግድ ባንክ አካውንት ሰጠው። አይ እኔ ከአቢሲኒያ ነው ምልክል አለኝ ና አካውንትኝ ተቀበለኝ ስክሪንሻት አሳየኝ፣ አምስት መቶ ብር የሚል ና በየቦታው ስላቆምኩ መቶ ብር ጨምር ይልሃለሁ፣ ይቅርታሻ ባት ቴንኪዩ ምናም ብለኝ። ግን አልገባልኝም ብሩ ምናም ስለው አይ አዘር ባንክ ስለሆነ አስር አስራ አምስት ደቂቃ ሊቆይ ይችላል፣ ቼክ አርገውና ችግር ካለ ደውልልኝ ይለኛል አለ። ከዛ በኋላ ባይ አይገባም ብሩዋል በደወለልኝ ስልክ ስደውልለት አይነሳም። እሱ የተደዋወለበትን ስልክ ደግሞ ቼክ ለማድረግ ስልኬ ውስጥ ስገባ ምንም አይነት ስልክ የደወለበት ስልክ የለም፣ ቴክስት ያደረገበት ስልክ የለም። እና የዛ ሰዓት የምር ስልኬን ሊበላኝ እንደነበረ እርግጠኛ ሆንኩኝ።